ራና ሀይሚ እንግዲህ ዛሬ ሽርሽር በሸገር እያሉ ይገኛሉ። ያው ትላንትና ሁላችሁም እንዳያችሁት የዱባይ የመጨረሻ ቀናቸውን በሚያምር መልኩ ደስ በሚል መልኩ አሳልፈዋል። እንዲሁም ደግሞ በስተመጨረሻም መጨረሻም አንድ አስደንጋጭ ነገር ተፈጥሯል። እሱም ደግሞ ምንድን ነው የሀይሚ ስልክ ጠፍቶ ማለት ነው። ያው በስተ መጨረሻ ደንገጥገጥ ብለዋል። ተመችቷቸው ደስ ብሏቸው ቆይተው ግን በስተ መጨረሻ ፊቱ ላይ ብሩኬም ሀይሜም የድንጋጤ ነገር ይታይባቸው ነበር። ግን ያም አልፏል፣ ያው ስልኩም ተገኝቷል። ቢኒንም እንግዲህ ተሰናብተውታል። ይህ ሁሉ ሲደረግ ግን እኔ እንጃ የሆነ የመከፋት ነገር ግን አይቼባቸው ትላንትና፣ ቤተሰቦቼ እንደው ይቅርበሉኝና ሀይሚና ብሩኬ ትላንት ደስተኛ ናቸው ማለት የሆነ ቅር ያላቸው ነገር አለ። እዛ መቆየት ፈልገው ነበር ማለት ነው። ታውቃላችሁ የሆነ እኔ እንጃ ለምን እንደሆነ ግን፣ ቻው ሲባባሉ ከቢኒ ጋር ምናምን እሱም ሲያወራ በቃ ዛሬ መጨረሻ ቀናችን ነው ምናምን ሲል ብሩኬ ላይ የሆነ ፊቱ ላይ ጥሩ የማይነበብ ነገር ነበርና፣ ምናልባት የዛ ድንጋጤ ሊሆን ይችላል። ግን ደግሞ ተገኝቷል። ከተገኘ በኋላ ደግሞ ለምን ደነገጥክ ብሩኬ አላቅም። ሰላም እንዴናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ርፍርፍርፍ ይበልኝ። ያልኩኝ እንግዲህ በሌላ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ ሽ ሰብስክራይብ አድርጉ፣ ቤቱን ተቀላቀሉ። የጨረቃ ፋሚሊ የሆናችሁ የጨረቃ የሀይሚ ድምቀት የሆናችሁ እንዲሁም ደግሞ ወዳጆች የሆናችሁ ሰብስክራይብ አድርጉኝ። እኔ ካፌ መጥፎ ነገር አይወጣም። ማንንም ማስቀይምም ሰው አይደለሁም። የመሰለኝን ያመንኩበትን በተለቀቀ ቪዲዮ ላይ ነው አስተያየት የምሰጠው። እና ምናልባት ያው ብቁ ላልሆን እችላለሁ እንደሌላው ሰው ግን ደግሞ ያው በቻልኩት መጠን ያመንኩበትን አደርጋለሁ። እና ዛሬ እንግዲህ ሀይሚ ብሮኬ ያው አዲስ አበባ አገብተዋል። ትናንት ነው ኑ ነበር ጉዞውን የጀመሩት። ግን ከዛ ወዲህ የትም ቦታ አላየናቸውም። ቲክቶክም ባለፈው እንኳን ሲሄዱ ላይቭ ላይ ገብተውልን ነበረ። ዛሬ ግን ላይቭም የለም ምንም የለም ፖስት ያደረጉት ነገርም ፕሌ ላይም ምንም አላየውም እስካሁን ድረስ። ነገር ግን ኢንስታግራም ላይ የትናንት የተነሱት ፎቶ ነበር እና እጅግ በጣም ሼር እየተደረገ ነበር፣ ያ ፎቶ እጅግ በጣም ብዙ ልጆች ፖስት እያደረጉት ነበረ እነ ከኮምፒውተር ነው ኮምፒውተር የሚባለው ያ ጩጬ ልጅ ማለት ነው ያቆንጅዬ ጩጬው ደስ የሚለው ልጅ እነሱ እነ ቤኪ እነ ሽታ በጣም ነፍ ልጆች ፖስት እያደረጉት ነበረ እና እነሱን ደግሞ ሬ ፖስት ያደርጋሉ እንዲሁም ስቶሪ ላይ አድርገው ታየሁ ወይም ብሩኬ ና ሀይሚ ዛሬ ያው በዛ መልኩ ነው ያየኋቸው በኢንስታግራም እንጂ እስካሁን ድረስ የትም ላይ አላየኋቸውም በእርግጥ አይፈረድም በነገራችን ላይ ማታም ላይመጡ ይችላሉ ምክንያቱም ጉዞ ስታስቡ እውነት በጣም ነው የሚደክመው። ሀይሚን ራሱ ትናንት አይታችኋት ከሆነ ፍዝዝ ብላ ነበረ፣ በጣም ፈዛ ነበር። እና ጉዞ ስታስቡ በጣም ይደክማል። በቃ ድክምን የሚለው እውነት ለመናገር ጉዞም ስትሄዱ፣ በዛ ላይ እዛ እንትን ላይ እንቅልፍ ካልተኛችሁ ደግሞ የማታ በረራ መሆኑ ደግሞ ትንሽ ከበድ ያደርገዋል እና እነሱ ደግሞ በረራቸው ማታ ነበረ እንዳያችሁት በዛ ላይ ደግሞ ብርድ አለ። ምናለህ ሀይሚዬ ደግሞ እንደዚ አይነት ነገር ብዙም አይደለችም፣ ማለት ያው በፕሌን ረጅም ሰዓት በራ አታውቅምና፣ ትላንት ራሱ የሆነ ፍዝዝ ብላለች። ብርድም ነበር፣ ባለበውም ፈርታ ፍጥጥ ብላ ነበር። እንቅልፍ እንኳን ሳተኛ ነበር የገባችው። ዛሬ እንግዲህ እንዴት እንደገባች አላየንም። እስካሁን ፖስት የተደረገልን ነገር የለም ግን ያው ለምን ጠፉ ብለው ብለን ቅራይ ለንም ፖስትም ስላላደረጉ ምናምን እስካሁን ድረስ አሁን ላይ ወደ ስምንት ሰዓት አካባቢ ሊሆን ነው። እንግዲህ ሰዓቱ እየተቃረበ ነው፣ ግን የሉም የትም ቦታ እና ገብተው ማረፍ አለባቸው። ቅዝቃዜም ስለሚኖር የማፈን እንዲሁም ደግሞ የመድከም ምናምን ብቻ አየር ሲቀየር ጥሩ ስሜት አይሰማቸውም፣ እና ገብተው ማረፍም ይኖርባቸዋል እና ባይመጡ ራሱ እንግዲህ ቢናፍቁንም ምንም ቢሉ እኛ መቼም በቀን ሁለትም ሶስትም ቢመጡልን ደስ ይለናል። ደግሞ ለራሰሽ ብለሽ ያረ ምናም እንዳትሉኝ። እንደዛ ብዬ አይደለም፣ እንደዛ ብዬ ሳይሆን በቃ ይናፍቁናል። ለእኔ ብቻ ሳይሆን በጣም ለብዙ ሰው ይናፍቃሉ፣ የሚናፈቁ ልጆች ስለሆኑ ማለት ነው እና ለዛ ነው እንጂ ግን ደግሞ ባይመጡም ማሰብ ምናምን መጨነቅ የለብንም በይዝቦይ ምክንያቱም ያው ልንረዳቸው ይገባል። ማረፍ አለባቸው፣ ይረፉ። እንግዲህ ሌላ ደግሞ ስለ ሀይሚ ቻናል በደንብ አጥብቂ መናገር እፈልጋለሁ። እባካችሁ እየገባችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሼር አድርጉ። ጭራሽ ቻናሏ እየተንቀሳቀሰ አይደለም እንዴ? እኔ ከዱባይ ከመመለሳቸው በፊት ሁለት መቶ ሺህ ትገባለች ብዬ ነበረ። ግን እስካሁን ድረስ ወፍ የለም፣ አልተንቀሳቀሰም። ሆይ ለምን መንቀሳቀስ ነበረበት፣ ማደግ ነበረበት ቻናሏ። እንዴ ለምንድን ነው ወደ ኋላ? እስኪ ኮፒ ሊንክ አድርጉላት እየገባችሁ ውዶቼ፣ በፈጠራችሁ በጣም ብዙ ልጆችም ኮሜንት ላይም እየጻፉ ነው። የሀይሚ ቻናል ለምንድን ነው ወደ ኋላ፣ ለምንድን ነው የማይንቀሳቀሰው? ውዶቼ፣ እኔ ራሱ ግራ ገብቶኛል። የእውነት የእሷ ቻናል በጣም ነው የሚያስጨንቀው። ጭራሽ ወደኋላ ነው የሚሄደው፣ ወደፊት አይደለም እንዴ ሁለት መቶ ሺህ መግባት ነበረባት። እስካሁን ግን የለም አልገባችም። ስለዚህ ሁላችሁም እየገባችሁ ሼር አድርጉላት፣ ኮፒ ሊንክ አድርጉ። ምናልባት በዚህ መልኩ ከተንቀሳቀሰ ማለት ነው እንዴ ሀይሚ እኮ እንዴ ከ200 ሺህ በላይ መሆን ነበረባት። እስካሁን ድረስ እሷ ማንም ቤት እየዞረች ነው የማንንም ቻናል የምታሳድገው እሷ እየተሰደበች እሷ እየተረገጠች የሰው ቻናል የምታሳድግ ልጅ ናት። እና ለምንድን ነው የእሷ ቻናል የማያድገው? ለምንድን ነው ሼር ማታ ማለት እኔ ትና አሁን እኛ ትናንሽ ዩቱበሮች ሼር ብናደርገው ምንም ትርፍ አይኖረውም። ግን ተለቅ ተለቅ ያላችሁ ሼር አድርጉላት በፈጠራችሁ፣ እንዴ ማርያምን። እኔ ብችል ማለት ነው፣ ግን ምንም ዋጋ የለውም እኔ ሼር ባረገው ግን ኮፒ ሊንክ ትናንሽ አሁን እዚ ኮሜንት ስር ምናምን ያላችሁ ኮፒ ሊንክ አድርጉላት። ኮፒ ሊንክም የራሱ የሆነ ቫሊ አለው። ሁለተኛ ነገር ደግሞ ቪዲዮ ስታዩ ምናልባት ሀይሚን ስለማጠግቧት ቪዲዮን ደጋግማችሁ ልታዩ ትችላላችሁ። ቪዲዮዋን ደጋግማችሁ አትዩት። ሁለተኛ ነገር ደግሞ ቻናሏ ውስጥ ገብታችሁ ዝም ብላችሁ አየት አድርጋችሁ አትውጡ። ቪዲዮውን እስከ መጨረሻው ቢያንስ የ30 ደቂቃ 25 ደቂቃ ቪዲዮ ነው አይደለ? ቢያንስ እስከ 15 ደቂቃ እንኳን እዩት። ዝም ብላችሁ ገባ ወጣ ካላችሁ ለቻናሉ ችግር ነው። እና ይመስለኛል ሰው ሃይሚን እንግዲህ ሁሉም ሰው አይተው፣ አይጠግቧትም። እና ይመስለኛል ቻናሏን ደጋግማችሁ ታዩታላችሁ። እና ደጋግማችሁም ስታዩ ለቻናሉ አደጋ ነው። እና ውዶቼ ማሮቼ ፍቅሮቼ ፕሊስ የእውነት ሀይሚ ሁለት መቶ መግባት አለባት። በጣም ቻናሏ ምን እንደሆነ አላውቅም። ወደኋላ ግን እንደዝም ብዬ ስጠይቅ ግን ቻናሏን ደጋግማችሁ አትዩት አሉኝ። ማለት ያው ባለሙያዎች ምናምን ስላሉ ማለት ነው። አንዳንድ ልጆች የሚያውቁ ስለ ዩቱብ ችግሩ፣ ደጋግሞ ማየትም አንዱ ችግር ነው።